ኩንስንስ ዛሬ እንዴት እንዳስደነገጥሽን ባየሽ አሰለፍ። ለምን አስደነገጥኩሽ ሳዬ? በዚህ በማታ ካልተገናኘን ብለሽ ስታስጨንቂ ነዋ። እማዬ እራሱ አሰለፍን ላገኛት ለወጣ ነው ስላት አላመነችኝም ነበር። አንቺ ደውለሽ ስትነግሪያቸው ነው የተረጋጋችሁ። ወይኔ ጉዴ! እሳቸውንም አስደነግጥኳቸው ማለት ነው። እሷ እንኳን መደንገጥ ሳይሆን ጥርጣሬ ነበር የያዛት። አንቺ ጋር ብዬ ሌላ ሰው ጋር የሚሄድ ነበር የመሰላት። እንደዛ ታድርጊያቸዋለሽ ማለት ነው። አረኔ አቷሺ እማዬ ትሙት። እሷን አሽ ዲማ ጋር እሄዳለሁ። እንጃለሽ። ምናልባት ከዛ ልጅ ጋር ወጣ ማለት ከፈለግሽ። ከየቱ ልጅ? ከዳዊት ጋር ማለትሽ ነው? አዎ። ሰሞኑን እኮ አውርተሽልኝ አታውቂም። እንዴት ሆናችሁ ግን ባክሽ ደብሮኛል። ምን? ለምን አዲስ ምክንያት የለኝም። ያው በፊት የነገርኩሽ ነው። ሲበዛ ድብቅ ሰው ነው፣ ውስጡም ማወቅ አልቻልኩም። ስለዚህ ለጊዜውም ቢሆን ልርቀ ወስኛለሁ። ትችይበታለሽ ግን መራቁን አማራጭ የለኝም። አሰለፍ ልለማመጠው አልፈልግም። ደግሞ አረግዬ እንዳለችው ከሆነ እራሴ ላይ ትኩረት ሳደርግ እልህ ይዞት ራሱ ከስር ከስር ይላታል። የሚሆን ይመስልሻል ግን በደንብ ጅማሬውን እያየሁት ነው እንዴት ይህንማ በደንብ መስማት ፈልጋለሁ እንዲ አሰለም በዚህ ጨለማ የተገናኘ ነው ስለኔ ልናወራ ነው እሱማ አይደለም በይ ወደ ራስሽ ጉዳይ ግቢ ለምንድን ነው እንደዚህ አዋክበሽ ካልተገናኘን ያልሽ ችግር አለ ያውም ከባድ ምን ነው ከዳኒ ጋር ተጣላው ብቻ እንዳትኝ ከእሱ ጋር ምን ያጣላኛል ታዲያ ምንድን ነው ብር ምናምን ፈልገሽ ነው ሰርዬ ብር ብፈልግ በዚህ ሰዓት እንገናኝልሽ፣ አለሁ እዛው ቤት ሆነሽ እንድትልኪልኝ አድርጋለሁ እንጂ። ታዲያ ምንድን ነው ይሆንሽው? ሰርዬ አርግዣለሁ። ምን? እንዴ! ለምን ማለት እንዴት? ወይኔ ጉዴ! እና ምን ልታደርጊ ነው? እንዲ ምንድን ነው እንደዚህ የሚያስደነግጥሽ? ደነገጥኩ እንዴ? አልደነገጥኩም። ግን አንቺ ለምን አረገሽ? እሺ ቋሁ ምን ልታደርጊ ነው? ምን አደርገዋለሁ፣ ወልዶ ማለት በእርግጥ ፈልጊው አይደለም፣ አጋጣሚ ነው። ግን አንዴ ሆኗል፣ ምን ማድረግ እችላለሁ? እሺ ለዳኒ ነግረሻል? አዎ። እና አልፈልግሽም፣ እንጃልሽ፣ አላውቅሽም ማለሽ አይደል? እርግጠኛ ነኝ፣ እንደዚህ ነው የምልሽ። ድሮ ወንዶች ባህሪያቸው የታወቀ ነው። የችግር ሰዓት አብሮሽ መቆም አይፈልጉም። ወይ ዳኒ ከዳሽ ማለት ነው። ሳራ ግን አንቺ ምንም አትዘኝ ዘመድ አዝማድ የላትም ብሎ እንዲጫወትብሽ አልፈቅድለትም። አንድ ልጅሽን እማዬን ብትሆን ታሳድግልሻለች። አመሰግናለሁ ሳርዬ። እኔም ዘመድ አዝማድ የላትም ብሎ እንዲያስብ አልፈልግም። እማዬ እንደሆነች ከልጅነት ጀምሮ ታውቁሻለች ምንም እንዳትጨነቂ፣ ለሁሉም ነገር ከጎንሻለን። ስለዚህ ሽማግሌዎቼን ትቀበሉልኛ አላችሁ ማለት ነው? የምን ሽማግሌ? ሳርዬ የእኔ ተቆርቋሪ ሁሌም እንደዚህ ስለምትሆኝልኝ አመሰግናለሁ። አሁን የፈለግኩሽ ዳኒ ክዶኝ ሳይሆን ሽማግሌ ልኮ ሊያገባኝ ስለወሰነ ነው። አዎ ይ ደስ ሲል። ታዲያ ስለፈልፍ ለምንድን ነው ዝም የምትኛ? አሰለፍ ተቆርቋሪ ነትሽን ስለምወደው ና መስማት ስለምፈልግ ነው። እዚህ ምድር ላይ ከአንቺና ከቤተሰቦችሽ ሌላ የምመካበት ምንም ነገር የለኝም። በይ በይ በይ ከዚህ በኋላ መመካት ያለብሽ በዳኒ ነው። አሰለፍ ወይን ደስ ሲል። በቃል ትጋቡ ነው አይገርምሽም? በጣም እና ሳሪዬ ልሽ ዳኒ ክብርሽን ጠብቄ ወግና ስርዓቱን አክብሬ ነው ላገባሽ የምፈልገው ብሎ ሽማግሌ ካላኩ አለ። እኔ ደግሞ ያው እንደምታውቂው ቤተሰብ የለኝም፣ ለሱ ደግሞ ስለ ቤተሰቤ ምንም ነገር አልነገርኩትም። ያው ምክንያቴን ትረጅኛለሽ። እና ተው አያስፈልግም ብለው እምቢ ብሎ ሽማግሌዎች አዘጋጅቷል። መቼ ነው ሽምግልናው? ነገ ነው ያለው። ነገ እንዴ? ቀኑ እንኳ አጠረ። እሱ ከነገረኝ ቆይቶ ነበረ ሳራ እኔ ነኝ ሀሳቡን አስቀይሯለሁ ብዬ ችላ ያልኩት። እና ምን ተሻለ ታብ ብዬ ጋር እንዲመጡ አስቤያለሁ። ችግር አልነበረውም፣ ግን በአንድ ቀን ብትነግሪያት እማዬ ሳልዘጋጅ ብላ እምቢ ልትልሽ ትችላለች። ይችላልች። አንቺን ቀድሜ ላናግርሽ የፈለግኩት ለዛ ነው። አንቺ ካልሻት መቼም ቢሆን እምቢ አትልም። ግን በቃው ስነሻ ምንን ዳኒን በማግባትሽ ነው እንዴት እንደምትኖሩ ማሰብ አለብሽ። ገና ለገና ስላረገሽ ብቻ ከሆነ የምታገቢው ኋላ ሌላ ችግር ውስጥ እንዳትወድቂ፣ ሳርዬ። በእርግጥ ልክ ነሽ፣ ዳኒ በቂ ገቢ የለው፣ ግን እኔ ለልጄ የምመኘው የተደላደለ ህይወት እንዲኖረው ብቻ ሳይሆን የተሟላ ቤተሰብ እንዲኖረው ጭምር ነው። እንደኔ ብቻውን ይህንን አለም የሚጋፈጥ ልጅ መውለድ አልፈልግም። እሱማ ብቸኝነት በብዙ ጎርቶሻል። አዎ። እና ምን አልሽኝ? እኔ ምልልሽ ይችላለሁ። መጀመሪያ ማቂ ማናገር አለብኝ፣ ያውን ቤት ላለሽ ብዬ ሳይሆን ምናልባት ቀኑ ስላጠረ ጊዜውን አራዝሙት ምናምን ልትል ትችላለች ብዬ ነው። ሆዴ እኮ እያስታወቀ ነው። ሽማግሌ መላኩ ሳይወራ ማርገዜን ማንም እንዲያውቅብኝ አልፈልግም። እሺ በቃ እንደሚሆን አደርጋለን። ሳርዬ አንችን ጓደኛ አድርጎ የሰጠኝን እግዚአብሔርን ሁሌም አመሰግነዋለሁ። አንቺ ስላለሽኝ በጣም እድለኛ ነኝ ጓደኛዬ። እኔ ደግሞ እና ልትሆኝ ስለሆነ ደስ ብሎኛል። አመሰግናለሁ። በተለይ የራስሽ የስጋ ቤተሰብ ሊኖርሽ ነው እንግዲህ በስተ መጨረሻ ተሳክቶልኛል። በ ሰላሳ አምስት አመቴ ለመጀመሪያ ጊዜ ቀረበኝ። ወንድ የልጅ እናት ሊያደርገኝ ነው። ብቻ ፈጣሪ ሁሉንም የሚያሳምረው አይዞሽ፣ ፈጣሪ ያውቃል። ሁሉም በጊዜ ይሆናል። በነገርሽ ላይ የልጄ ስም በጊዜው ነው። በጊዜው ያርግልሽ። አሜን። በቃ ሳርጌ ተነሺ፣ ሳይመሽብን እንውጣ። ተዋብዬም ተጨንቃ ይሆናል። በጣም ወንድም አንዴ ሂሳብ ታመጣለህ ወንድሜ። አዎ፣ ጎሽ። ተመስገን። ሳርዬ መጣሽ? እማዬ፣ እዚህ ቁጭ ብለሽ እየጠበቅሽኝ ነው? ምን ላድርግ ልጄ፣ ጨነቀኝ እኮ ብደውልም ስልክሽ እምቢ አለኝ። አረ፣ እየሰራ ነው። ለምን እምቢ አለሽ? እንጃ። ለመሆኑ አሰለፍ በደኗ ነው? በሰላም ነው። አንድ ጉዳይ ገጥሟስ ልታማክረን ነበር። አንቺንም ይመለከታል። እኔን ታዲያ፣ ቤት አትመጣም ነበር? መጀመሪያ እኔን ማናገር ፈልጋ ነው። ምንድን ነው አሰለፍ? ሽማግሌዎቿ እንድንቀበልላት ትፈልጋለች። ፈልጋለች? እንዴት ማለት እማዬ? አሰለፍ ልታገባ ነው። እስ እንኳን ቀናት ተመስገን። እና ያው እንደምታውቀው ቤተሰብ ስለሌላት ሽማግሌዎቹ እኛ ጋር ልታስልክ አስባ ነው። ያ በኋላም ብቸኛ እንደሆነች እንዲያውቅ አትፈልግም። ለምን? እስካሁን ወንዶቹ አብረውኝ የማይዘልቁት ዘመድ አዝማ ስለሌለኝ ነው ብላ ስለምታስብ ነው። ምናልባት እሱም ካወቀ ይተወኛል የሚል ስጋት አላት። እንዴ ታዲያ እንዲሁ ውሸት ላይ የተመሰረተ ትዳር መመስረቱ ምን ይጠቅማታል? እማዬ እኔ በዚህ ልከራከራት አልፈልግም። እሷ ልትነግረው ካልፈለገች በቂ የሆነ ምክንያት ቢኖራት ነው አይደል? እሱማ እንደዛ ነው የሚሆነው። ስለዚህ አንቺም ለምን ብለሽ እንዳትጠይቂያት? እኛን እንደ ቤተሰብ አድርጋ ማስተዋወቅ ከፈለገች ከእኛ የሚጠበቀው እንደምትፈልገው ሆኖ መገኘት ብቻ ነው። እሺ፣ ታዲያ አሁን ከእኛ ምንድን ነው የምትፈልገው? ሽማግሌዎቿ እንድንቀበልላት ና እንድናስተናግድላት። አሀ፣ ጋብቻውን ተስማምታበታለች ማለት ነው? አዎና ልጁን እኮ በደንብ ትወደዋለች። ምሱማ መቼስ እንዴት ላትወደው ትችላለች? እንዴት እን የሰፈሩ ሰው ሁሉ እድሜዋ መሄዱን እያየ ቆማ ቀረች በሚልበት ሰዓት እኮን ያገኘችው። ወይ እማዬ፣ አንቺም ልጅ ትዳር በጊዜው ሲሆን ነው የሚያምረው። ታዲያ በጊዜዋ ፈላጊ ካጣች ምን ማድረግ ነበረባት? አሁንስ ደግሞ ገና ልጅ አደለች። እችን የመሰለች ልጅ ቆንጆ እኮ ናት። ምን ዋጋ አለው። ሁሉም ቤተሰብ አልባ መሆኗን ቀድመው እያወቁ ሲሻሿት ኖሩ። አሁን ግን እግዚአብሔር ዳኒን ስለጠልላት እድለኛ ናት። ታውቂዋለሽ እንዴ? እስካሁን በአይን ታይተን አናውቅም ግን አልፎ አልፎ በስልክ አውርተን እናውቃለን። ጥሩ ሰው ይመስለኛል። ፈጣሪ ያደርግላት እና ምናልሽ? በጉጉት እኮ ነው መልሱን የምጠብቀው። ምን ብዬም ቢላት አለው እሷ እናቷ ስታደርገኝ እኔ እንዴት ብዬ ልጅነቷ ንገፋዋለሁ። ጎሼ፣ እኔ እናት ምርጥ እኮ ነሽ። በቃ አሁኑኑ ደውዬ ልንገራት? ሽማግሌዎቹ ስንት ሰዓት ይድረሱ? እሱንማ፣ ቀስ ብለን ሰሞኑን እንመካከራለን። ሰሞኑን የምን ሰሞኑን እማ የሽማግሌዎቹ የሚመጡት እኮ ነገ ነው። ምን እንዴ የምን ጥድፊያ ነው? ሳንዘጋጅ ብዙ አትቸገሩ ብላለች። ተበላ እሷ ስላለች ይሆናል እንዴ ሆሆ፣ ሳንዘጋጅ እንዴት ብለን ሽማግሌ እንቀበላለን? በቃ ይሁንም ልበላት ወይ? ፈተና ቆይ አሁን ይሄ ሁሉ ጥድፊያ የምናመጣው ሽምግልና ከመላጉ በፊት ማንም ሰው እንዲያውቅባት አትፈልግም። ምን እያልሽ ነው እማ? እያሰለፍ አርግዛለች። ምን ጉድ ፈላ። ዳዊት፣ አበቦቹን ቀስ እያልክ እንዳይቀነጠሱብ እሺ። ይህን እንኪ ላንቺ ነው። ምንድን ነው ቀይ አበባ። እሱንማ እያየሁት ነው። ግን ለማን እንደሚሰጥ አታውቅም። አውቃለሁ። ታዲያ ለምን ለእኔ ትሰጠኛለህ? ሄደህ ለሚገባ ሰጣታ። እናጣልሽው ማለት ነው። ይልቅ ወሬውን ተውና ዲኮሩን ቶሎ መጨረስ አለብን። ገመዱን በደንብ ያዝልኝ። ሳሪ በኋላ የሚቆጨሽን ነገር ግን ለምንድን ነው የምታደርጊው? ምኑን የሚቆጨኝ? እኔ ላይ እየሰራሽው ያለሽው ግፍ። አሁን ምን አለ ልታግዘኝ ብትሞክር። እሺ ምን ላርግልሽ? ገመዱን ጠበቅ አድርገህ ሠረው። አበቦቹን አስተካክል አስቀምጥ። እሺ ታዛዥ ነኝ። በጓደኛሽ ማግባት በጣም ደስ ያለሽ ትመስያለሽ? አዎ ደስ ብሎኛል። ለምን? የምታፈቅረውንና የሚያፈቅራትን ሰው ስለምታገባ ነው። ይሄ እኮ ሁሉም የሚያገኘው እድል አይደለም። እሱ ላይ እውነት አለሽ። እኔ ግን ሱቅ የሚመጡት ከስተመሮቼ ሲያወሩ የሰማሁት ሌላ ነው። ምንድን ነው የሰማከው? አሰለፈሽ ልጁን ወዳው ሳይሆን የምታገባው እድሜዋ ስለሄደ ነው አሉ። ወረኛ በላቸው። ሲጀምር ማናቸውስ ቢሆኑ ስለ እሷ የሚያውቁት ነገር አለ። አንተ ራሱ የሰፈር ወረኞችን ወሬ ተቀብለ ለእኔ መንገር ያሳፍራል። እነዛ ስሬ ሱቅ የሚመላለሱ ሴቶች ናቸው ይህን የነገሩ ሳሪ። ቆይ የነሱ እኔ ጋር መምጣት ይደብርሻል እንዴ? ለምን ይደብረኛል? እንደፈለግክ መሆን ትችላለህ። ምን አገባኝ ታዲያ። ለምንድን ነው ሁሌ ስለ እነሱ እያነሳሽ ምትወቅሺኝ? ካልፈለግሻቸው እንዳይመጡ ማድረግ እችላለሁ። ችግር የለም። ዋናው ነገር የአንተ እነሱን መፈለግ እንጂ የኔ አለ መፈለግ አይደለም። ደግሞ ስማኝ፣ ለኔ ብለህ ምንም ነገር እንድታደርግ አልፈልግም። ታውቂያለሽ ሳሪ ሰው ሲያገባ በጣም እቀናለሁ። ተው እንጂ ወሬ ማስቀየር ነው ሳይሆን፣ አለ አይደል? አሁን ለዚህ በቂ ጊዜ ያለኝ ይመስልሃል? ከቻልክ ጋሽ ቶማስን ሄደው ወንበር ማዘጋጀቱንና ለማዘጋጀቱን ተመልከት። አለበለዚያ እኔን አትከታተለኝ ወደ ስራ መሄድ ትችላለህ። ወይ አረቴ ሳሪ ግን ታይ ተይ፣ የሰውም ጡራለሁ። ጥሩ ነዋ። በቃሽ። ሽማግሌዎቹ ከሄዱ በኋላ ምንከብታቸውን ዘፈኖች ዘፈኖች ሊሄድና አላዘጋጅ የሰርግና የፍቅር ዘፈን ነው አይደለም መሆን ያለበት እንደዛ ነገር ዛሬ ብሶ ብሻል። በቃ ሄድኩልሽ። የታባክ ገና ምን አይተ፣ በእንብርክክ ካላስኬድኩ ታየኛለህ። ብቻ ጊዜ ስጠኝ እንዴ። ወይኔ ሰዓቱ፣ እማየረ ሰዓቱ ሄዶልሻል። ወይኔ ጉዴ፣ አሁንማ አይደርሳሉ። እማዬ፣ እትዬ አረጋሽ ወንደእናመጣችሁ ግቡ እ በር ላይ መቆም አይፈቀድም። ግድ የለም መጀመሪያ ጥያቄያችንን ተቀበሉና እንቀመጣለን። ግድ የለም አልናችሁ እኮ ቁጭ በሉ፣ ፀሐይ አድኩማችኋል። የለም ለም እሺ ሳትሉንማ አንቀመጥም። እንግዲያውስ በሉ ወደ ጥያቄያችሁ ግቡ እንወቀው። አንቀመጥም ካላችሁ ምን እናደርጋለን። መቀመጡን ጠልተን ሳይሆን ባሉም ማክበር ስላለብን ነው። ጥሩ ጥሩ አድርጋችኋል። እንግዲህ የዛሬ አመጣጣችን ዝምድና ፍለጋ ነው። ልጃችሁን ለልጃችን ለአቶ ዳንኤል እንትሰጡልን በፈጣሪ ስም እንጠይቃለን። የትኛዋን ልጃችንን ነው? እኛ ሁለት ሴት ልጆች ነው ያሉን። ቶማስ ሊያሰለፈች ነው ብዬ ሄለ እሱ ገብቶኛል ግን ሙሽሪትን ምን ያህል ያውቋታል፣ የሚለውን ለማወቅ ብዬ ነው ጥያቄ የምጠይቀው። ይህኔ ከመንገድ ሰብስቦ ይሆናል የላካቸው፣ ማን ያውቃል። ተው አቦ፣ ሰዎቹ እኮ ቆመዋል። እሺ፣ እሺ። እኛ ትልቋን ልጃችሁን አሰለፈችን ነው እንድትሰጡን የምንጠይቃችሁ። ጥሩ፣ እሷ አስደርሳለች። ለመሆኑ ልጃችሁ ልጃችንን የሚያስተዳድርበት ምን አለው ሰውዬ? አንተ ምን አገባ ሴትዮ! አርፈሽ ተቀመጭ። ወደ እስካሁን ሁለት ዲግሪ አለው ማለት። ዲግሪ አለው ስትል የተማረ የተመራመረ ነው ማለት ነው? ኤዲያ መመራመሩን ማን ሳልማር እየተመራመርኩ ነው እኔ። ማለቴ እኛ ማወቅ የምንፈልገው ልጃችንን በምን ያስተዳድራታል የሚለውን ነው። ለመሆኑ ስራ አለው ወይ? እሱን ነው እሱማ ላፍቷ ዳሪ ነው። ላፍቷ ዳሪ ማለት ቶማስ እንዲህ አሁን እኮ ይሄ ጥያቄ ቀርቷል። ልጆቹ ራሳቸው ናቸው ይሄንን ተነጋግረው የሚጨርሱት። የለም የለም፣ ባህሉን እንጠብቃል አላችሁ። ለምንድን ነው ስለ ልጁ ሳናጣራ ልጃችንን የምንሰጠው? በሉ ስለ ልጁ ስራ እውነቱን ንገሩን። እኛ ምንም የምንዋሻው ነገር የለም፣ አቶ ዳንኤል። እንደነገርናችሁ ሁለት ጊዜ በድግሪ የተመረቀ ለፍቶ ጥሮ ግሮ ነዋሪ ነው። እንግዲህ ረፋው ለፍቶ ጥሮ ግሮ ስትል ምን ማለታችሁ ነው? አልገባኝም። አሁን ላይ ምንም ተቀማጭ ነገር የለውም፣ እሱን በእርግጥ መናገር ባንችልም በወር 500 ብር የሚጥለው ዕቁባለሁ እና በዚህ ሁኔታ ነው ሊያገባ ያስበው። ደግሞ ስገና ለፍቶ ጥሮ ካልጨረሰ ለምን ያገባል? ምን ማለት ነው? ይህ ምን የሚሉ ስርዓት ነው? ልጃችሁን ለልጃችን ትሰጡን እንደሆነ ስጡን፣ አለበለዚያም እምቢ ብላችሁ ሸኙን። እማጌ፣ በፍጹም እምቢ ማለት አትችሉም። ቆይ ቆይ እንጂ እንዴ! ቶማስ ጉዳዩን እኮ የግላህ ያደረግከው አንተ፣ ሰው ምን አለ አርፋ የሚያገባን ብትጠይቅ፣ የማገባ ነገር ላይ ለምን ትገባለ? እንደ አባትና ልጅ ሽማግሌዎቿን እንቀበል አላላችሁ? ምን ነው የማያገባኝ? ሁሉም ነገር የትኛው አባት ነው የልጁን መውደቂያ ሳያውቅ አሳልፎ ልጁን የሚሰጠው? እናንተስ ይሄ ትክክል ይመስላችኋል? ቶማስ ልጆቹ እኮ ይተዋወቃሉ ይተዋወቋ ታዲያ መልሳችሁ ምንድን ነው ልጃችሁን አሰለፈችን ለባለ ሁለት ድግሪ ልጃችን ለአቶ ዳንኤል ትሰጡናላችሁ ወይስ አትሰጡንም አንሰጥም ምን ይችን የመሰለች ልጅ ገና ጥሮ ግሮ ለሚኖር ልጅ አንሰጥም እሺ እግዚአብሔር ያክብራችሁ እንሂድ አይሆንም አይሆንም አረ፣ አረ በሳርዬ ሞት ተረጋጉ። እንዴ ቶማስ ምን መሆንክ ነው? የተሰማኝ ነው የተናገርኩት። ታቡ አንዴ ወደ ጓሮ ወጥተን እንመካከር። ማን? እኔና አንቺ። ቶማስንም ጭምር ነው እንጂ። አታዩም ነገሩን ሊያበላሸው እኮ ነው። እንደውም ጋሽ ቶማስ ቢቀሩ ይሻል ነበር። ግድ የለም፣ ወጥቶ መነጋገሩ ይቻላል እና እዩላችሁ እንግዲህ እንግዶቻችን አንድ ጊዜ ተመካክረን እስክንመለስ እናንተ ታገሱ። ብዙ አንቆይም። ቶማስ አንዴ ወደ ጓሮ ወጣ ብለን እንመለስ። ይቻላል ይውላችሁ፣ እስክንመለስ መቼም መቆም የለባችሁ ለጊዜው ተቀመጡ። ባይሆን ስንመለስ እኛ ሳርዬ አንቺ ግን እዚሁ ሁኝሽ ነው። ምን ሆንኩ? ቆይ ከልጅቷ ጋር የቆየ ግንኙነት አለ እንዴ? አረ በስመ አብ! በይ፣ ሴት የት አውቃታለሁ እኔ። ታዲያ ምንድን ምንድነው ችግር? እኔ ምንም ችግር የለብኝ። ችግር ያለበት ልጅቷን ካላገባ ብሎ የጠየቀው ሰው እንዴ። እሱ ደግሞ ምን አጠፋ? ከዚህ በላይ ምን ጥፋት አለ? ተዋቡ? እስቲ አንቺ እንኳን ረጋ ብለሽ አስቢ። አረጋሽ እንደሆነች ቀልብ በላት። ምን እኔ እንግዲህ እንግዳ አስቀምጬ ካንተ ጋር ንትርክ አልፈልግም። አፍን ትሰበስብ እንደሆነ ሰብስብ፣ አለበለዚያ በለዚያ እኔ እንግዶቹን እኛን ማስተናገድ እንችላለን። አንተ ወደ ምትሄድበት መሄድ ትችላለህ። ማንም ወደቲ ማሄድ ሰሙኛላችሁ እንዴ ስንቱን ልንገራችሁ። አሰለፍ እኮ የስጋ ዘመዶቿ እንደሆነን አድርጋ ነው ለባሏ የነገረችው እሷ ማበዛችሁ። ነገ ከነገ ወዲያው ማወቁ ይቀራል። እኔ እኮ አሁን ምን እናደርግ እንደምትሉኝ አልገባኝም። ጣፍን ቆጠብ አድርግ ነው ያልንህ፣ ተዋቡ እች ልጅ ገና ለፍቶ ጥሮ ግሮ ለመኖር ላሰበ ሰው እንጋራት እያልሽ ነው? ከወደደችው ምን እናደርጋለን? እንዴት አናደርግም? ቆይ እድሜዋ ትልቅ ነው ብለሽ ነበር አይደለም? እሱማ እንግዲህ ያው ሳሪጄም በአስራ ሦስት ዓመት ገደማ ተበልጣታለች። ያ ማለት ሰላሳ አምስት ዓመቷ ነው ማለት ነው። ያ አቤል እኩያ ናት ማለት እኮ ነው። አይ ለማግባት ወዘገየች፣ ምን ታርገው? ወዳ መሰለሽ ለትዳር የሚያስባት ሁሉ ቤተሰብ አልባ መሆኗን ሲያቅ እየሸሻት ተቸግራ ነው ደግሞ አሰለፈሽ መባሏ አንድ ጠያቂ ዘመድ ያጣችን ልጅ አሰለፈች እንግዳ ብሎ መሰየም መቼም ስድብ ነው እሱም አንቺም እድሜ ዘመንሽን ሁሉ ስትበጠብጭኝ እየኖርሽ አረጋሽ ተብለሽ ተጠርተሻል እሰይ ይሁን ደግ አደረግክ። አይ እናንተ ደግሞ እንግዲህ እስቲ ተው። አሁን በዚህ ሰዓት የእናንተን ትርክ የምንሰማበት ሰዓት ነው? እሺ ምን እናደርግ? እንግባና ልጅቷን መስጠታችንን እንንገራቸው። ለማን? ለዛ ጥሮ ግሮ ለሚኖረው። አዎ ለሱ። የለም የለም? እኔ በዚህ ሐሳብ አልስማማም። ለምን ቶማስ? አየህ ለምን የሚለው ጥያቄ የትልቅ ሰው ጥያቄ ነው ቶማስ። አይ ተው አታስቁሚው ደህና አድርጎ ይስደበኝ። አልሰደብኩሽም፣ ተዋብዬ። ለምን ብለሽ ለጠየቅሽኝ ጥያቄ መልሴ ውሳኔው ትክክል አይደለም የሚል ነው። ምንም እንኳን ልጅቷ አይነዋ በፍቅር ታውሩ የነገን ማየት ቢሳናትም እኛ ግን እንደ ትልቅነታችን ስህተቷን ልናመለከታት ይገባል። እሺ፣ ስህተቷ ምን ላይ ነው አሁን? ጥሩ ጥያቄ ጠየቅሽ። በዚህ ዕድሜዋ የሚጥርና የሚግር ሰው ልታገባ ማሰቧ ላይ ነው ስህተቷ። የሰላሳ አምስት ዓመት ሴት ገና የሚጥር ባል የምታገባው መቼ አልፎለት ሊያሳልፍላት ነው? እንዴት እንዴት፣ ትሰሙኛላችሁ? እቺን ልጅ እንደ ልጃችን የምናያት ከሆነ ጥሮ ግሮ ለጨረሰ ሰው እንጂ ገና ለመጣር ላቀደ ሰው መዳር የለብንም። ቶማስ ገንዘብ እኮ አላፊ ጠፊ ነው። ደግሞስ አብሮ ማደግ አይችሉም? መቼ መቼ ነው የሚያድጉት? ነው ኔ ጥያቄ ወደፊት አያረጋሽ አንዳንዴ የዋ የምትኙ ነገር አለሽ። ቶማስ እኔ እኮ ስጋት ገብቶኛል። እጋራሃለሁ የለም የለም አልገባሽም ተዋብዬ። በእርግጥ በእኛ ጊዜ ምንም ሳኒስ ትዳር መስርተን ቤተሰብ አፍርተን መኖር ችለናል። የአሁን ጊዜ ግን እንደምታየው፣ አሁንም ቢሆን የእነሱ ጥንካሬ ነው የሚወስነው። ይኸው ስንቱ ቤቱን አሸንፎ እየኖረ አይደል ስንቱስ መኖር አቅቶት እየተፋታ አይደል? እኛ ስለ እነሱ ምን አገባኝ? እንዴት አያገባንም? እነዚህ ልጆች አብረው እንዲኖሩ እንጂ ነገ ጠዋት እንዲፋቱ ነው እንደ የፍቃዳችንን የምንሰጣቸው? እሺ፣ ቆይ እኔ እኮ አልገባኝም። እሺ ምን እናደርግ? እምቢ ልጃችንን አንሰጥም፣ አሻፈረኝ እንበል ምን ታምጣላችሁ እንዴ? ለማን? ለእናንተ ነዋ። በጣም ይቅርታ ቤተሰቦች፣ ትንሽ ጊዜ ወሰዱባቸው አይደል? ሰው አስቀምጦ ምንድን ነው የሚጨቃጨቁት? ለመሆኑ እህትሽ ምን ብትሰራ ነው የእኛ ልጅ ጥሮ ግሮ መኖሩን እንዲህ የናቁት? አሰለፍ፣ ቡና ጠጡና ቁርስ ምናምን ነው የምትሰራው። ጎሽ! እና ለዚሽ ቡና ሸጣ ለምታደር ልጃችሁ ነው የእኛን ባለ ሁለት ዲግሪ ልጅ የናቃችሁት? ኧረ እኛ መች ናቅ ነው፣ ያው ቤተሰቦቼ ልጁን ማለቴ ልጃችሁን ይበልጥ ማወቅ ስለሚፈልጉ ነው። ያው መቼም ልጃችንን ልንሰጣችሁ አይደል። እኛስ የሰጠናችሁ ምናችንን ነው? እሱማ ልጃችሁን ነው። ታዲያ ምንድን ነው ይሄ ሁሉ መጉላላት? እነዚህን ሰዎች ቶሎ ጥሪያቸውና የሚሉትን ብለውን እንሄድበት። እኛም እኮ ስራ ያለን ሰዎች ነን። እናንተም ደግሞ ምንድን ነው ዝም የምትሉት? አንድ ነገር በሉ እንጂ አረጋሽ፣ ትንሽ ታገዙ። መቼም ዳኔ የነገራችሁ ነገር መኖር አለበት። ምንድን ነው የሚነግረን ስለ እሱና ስላሰለፍ ምንም የነገራችሁ ነገር የለም። ሊያገባት እንደሚፈልግና እንደሚወዳት ነው የነገረን። ለነገሩ የዘንድሮ ሽምግልና ሁሉ ነገሩ ብልሽሽት። ድሮ ሽማግሌ ማለት ልክ እንደ ንስሐ አባት ማለት ነው። ለንስሐ አባት የሰራሽውን ኃጢአት እንደምትናገር ሁሉ ሙሽሮቹም ከሽማግሌዎቹ የሚደብቁት ነገር አልነበራቸውም። አሁን ግን ደስ ይላል በጣም። ታዲያ በችግራቸውም ሆነ በደስታቸው ሽማግሌዎቹ ከአጠገባቸው አይለዩም። ችግር እንኳን ሲፈጠር ዋስ እስከመሆን ይደርሱ ነበር። አሁን አሁን ግን ከአንድ ቀን ባለፈ የሚገናኙ አይመስለኝም። ማን ነበር ስምሽ? ሳራ። ሳራ፣ አንቺ ታናሿ መሆንሽ ነው? አይ፣ ጓደኛዋ ማለቴ። አዎ፣ ታናሽ እህቷም ጓደኛዋ ማለት ነኝ። ማለቴ ታናሽ እህቷ ነኝ። ወይኔ ጉዴ፣ ምንድን ነው የምዘባርቀው? ስንት አመት ነው የምትበላለጡት? ብዙ አይደለም በቁጥር አታውቂውም? ኧረ አውቀዋለሁ ማለቴ አስራ ሦስት አመት ትበልጠኛለች። እንዴት ሆኖ? ቆይ አንቺ ስንት አመትሽ ነው? እኔ አስራ ሰባት ገና ትንሽ ነኝ። እንዲህ ሳይሆን ትልቅ ስለምመስል ነው እንጂ ትንሽ ነኝ ገና ማትሪክማ አልተፈተንሽማ? ተፈተንሽማ ኧረ ቆየሁ ከተፈተንኩ። የኮሌጅ ተማሪ ነኝ። እንዴት ሆኖ ገና በአስራ ሰባት አመትሽ? ማለቴ ያው ማታ ማታ ሞያ ነገር እማራለሁ ቴክኒክ ነው ማለት አይደል? ምንድን ነው የምትቀባጥረው? አንቺ? ዛሬ ሰዎቹ ጤና የላቸውም ማለት ነው? እኔ አምላኬ ምን አለ አንድ ሰው መጥቶ ከዚህ ጭቅጭቅ ቢገላግለኝ? ምንድን ነው የምታወሪው? ከራሴ ጋር ነው ያወራሁት። እሱማ ማኛ ማን ሰው ብሎን ያወራናል? በሉ ከዚህ በኋላ ውርደት የሚገባን አይመስለኝም። አሁን ተነሱና እንውጣ። እንዴ? አረ በማርያም ሙት ትንሽ ታገሱ ታገስን እኮ የእኔ እናት። እሺ አንዴ ልጥራቸው። ምን ሊያረጉልን? ባዶ ቤት ጥለው መሄዳቸው እኮ አለመፈለጋቸውን ያሳያል። ከዚህ ሌላ የግድ ከአንደበታቸው ውጡ እስኪሉን መጠበቅ የለብንም። እና በቃ ልትሄዱ ነው? እናመሰግናለን። እንዳከበራችሁን ተከበሩ። በይልኝ ወይ ጉዲ። እሺ ምንድነው የማደርገው? አሰለፍ መቼም ትገለኛለች። በዛ ላይ ዳኒ፣ ሽማግሌዎቹ እንዲህ እንደተንገላቱ ከሰማ ችግር ነው። በሆነ መንገድ እንዲመለሱ ማድረግ አለብኝ። እማዬ አረ ሽማግሌዎቹ ሄዱ። እማዬ እማዬ። ኩንስንስ። የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬምድሳ ተዋንያን አስታዎሽን በነጋ፣ ኤልያስ ደጀኔ፣ አያሌ በብር ማለ፣ ሂሩት ይርዳው፣ ማናየቶሽ አበበ፣ ፍሬዮት አሰፋ፣ ኤፍሬምድሳ ኩንስንስ።